ትመለሳላ ትመለስም አይደል? ወደ አይምሮ ትመለሳላ ትመለስም አይደል? ትዳር ባይዘው ህይወታለሁ ህይወታለሁ እኮ እንነፍሳለሁ። ጋሽዬ ልጄን ተውልኝ ብለው በእጅጉ ማለት ነው ተበሳጭተው መምጣታቸውን ሰምቻለሁ ማለት ነው። በነገራችን ላይ እስከዛሬ ድረስ ነገሮችን ከዳር ቆሞ ሲመለከቱ ነበረ። አብርሃም የእነዚህ የሄርሜላና የግብረ አበሮቿ መጪዎቿ ነው የሆኑ። በነገራችን ላይ እኔ በጣም ነው እየገረመኝ ያለው። የምር እኔ የዚህን ያክል አብርሽ በሰው ይነዳል የሚል እሳቢ አልነበረኝም። ሰው የእንዴት ያክል ቢደነዝዝ ነው ቤቱን ጥሎ ንብረቱን ጥሎ ወጥቶ የዚህን ያክል በጓደኞቹ እና ምንም ህይወቱ ላይ አንድ ነገር በማትጨምር ሴት የዚህን ያክል ህይወቱን ለማስበጥበጥ የሚሮጠው እኔ በጣም ነው ግራ እየገባኝ ያለው እና ለማንኛውም ቤተሰብ ከዳር ቆሞ ማየቱን ትቶ ወደዚህ ጉዳይ መግባታቸውን ሰምተናል። ሩታም ትናንትና በተወሰነ መልኩ በጨረፍታ እንትን ብላለች። ሌሎች ሰዎችን ብሎክ ብታደርግም የእሱን ፋሚሊ እና የእሷን ፋሚሊ በዚህ ጉዳይ እያወራች እንደሆነ ሰምቻለ። ግን ለሁሉም ነገር መሳካት ደግሞ የአብርሃም ወደ ራሱ መመለስ ትልቅ የሆነ ሚና አለው። አብርሃም ወደ ራሱ ሳይመለስ ማንም ምንም ቢያደርግ ማለት ነው ነገሮች ሊቀየሩ እንደማይችሉ ታውቃላችሁ። አሁን አስገድደው አብርሃምን ከሄርሜላ ነጥሎ አምጥተው ለሩታ መስጠት አይቻልም። በቃ አብርሃም ፍላጎቱ እስካልሆነ ድረስ ሩታ ፍላጎቷ ሆና ሆኖ ይቅርታ አድርጋላት እስካልተቀበለችው ድረስ ቤተሰብ ገብቶ ምንም ሊፈይድ የሚችለው ነገር ባይኖርም ያው እንደ አባት እዚህ ጉዳይ ላይ ጋሽ የገብተው ነገሮችን በተወሰነ መልኩ ማስተካከል አለባቸው የሚል ሐሳብ ያለኝ እኔ። ትላንትናም በሰራት ቪዲዮ ላይ ኮመንቶችን ለማየት ሞክሬ ነበርና ምንድነው ቤተሰብ ለምንድነው ዝም የሚለው ምናምን እያየኝ ነው። እኔ ከሩታ ወገን በጣም ሰው ስለሌለ እንጂ የምሬ ነው ሩታ ወንድም ቢኖራት ምናምናምን እ አብርሽ የሚያበቃልህ ሁላ ነው የሚመስለኝ እንደዚህ ልጅቷን እየተጫወትክባት እና ለማንኛውም ሩታ አልፈለገችም። ሩታ አልፈልግም ስላለች ነው ይሄ ሁሉ ነገር የሚል ደግሞ ሀሳብ ያላቸውም ሰዎች አሉ። እንዴት ነው ሩታ ልትፈልግ የምትችሉት ስታስቡት ማለት ነው። እናንተ በሷ ቦታ ብትሆኑ አሁን ለምሳሌ ባለትዳር ሆናችሁ ባላችሁ ወይም ሚስታችሁ ከሌላ ሴት ጋር ወይም ከሌላ ወንድ ጋር እንደዚህ አይነት ግንኙነት ውስጥ ገብቶ በምን ሂሳብ ነው ያንን ሰው ተቀብላችሁት ወደ ሕይወታችሁ ዳግም ልታስገቡት የምትችሉት? በጣም እኮ ነው የሚከብደው። የምሬ ነው። እኔ ሩታ በጣም ትግስተኛ ምናምን ስለሆነች እንጂ ከባድ ደረጃ ላይ መዳረስ የሚያስችል ነው አይደለም። እንደዚህ በግላጭና በቪዲዮ የሚታይ ጉዳይ ተደብቆ እንኳን አብርሽ ይህንን ነገር ቢያደርግ፣ ሌላ ሰው ቢሆን ይህንን ነገር በዝምታ ያልፈዋል ብዬ አላስብም እና ነገሮች ከዚህ ሳይብሱ እናንተም ከዚህ በኋላ በመሀከላችሁ ፍሬ አለ፣ በቃ ቢያንስ ያንን ነገር እያሰባችሁ እንዲህ አብርሃም ቢያንስ አዲስ የተወለደውን ልጅህን እንኳን እንትን ውስጥ አታስገባም። በጠሩህ ቁጥር የሆነ ነገር አድርገውና ባሉ ቁጥር ተጎትተህ ይድቅ ራስን ለምንድን ነው ችግር ውስጥ የምትከተው? በባለፈው እኮ አልፈልግሽም ብላት አላለ? አልፈልግሽም ማለት እሷ ያለችበት ቦታ አለመድረስ፣ ስትጠራ አለመሄድ እሷን ብቻ ሳይሆን እነዚህ ጓደኞችን ጭምር ከህይወት እስካላወጣህ ድረስ ነገሮች ሊስተካከሉ የሚችሉበት ምንም አይነት ምክንያት ይኖራል ብዬ አላስብም። ግን እነጋሽዬ በዚህ ጉዳይ ላይ በደንብ ብዙ ስራ ከሩታ ጋር ሆነው እየሰሩ እንደሆነ ሰምቻለሁ ማለት ነው። እሷም ለእነሱ ጀርባ መስጠት አልቻለችም እንግዲህ ጋሽ የዚህ ጉዳይ ውስጥ ገብቶ ነገሮችን በተወሰነ መልኩ ያስተካክላል። ከምንም ነገር በላይ ደግሞ አብርሽ ወደ ቀልቡ እንዲመለስ የተቻላቸውን ነገር ያደርጋሉ ብዬ አስባለሁ። የሰላም እንዴት ናችሁ? የእኔ ቤተሰቦች ደህና ናችሁ? አማን ናችሁ አላችሁ? አሸወይና ነው እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል ማለት ነው። ትላንትና እንዴት ነው ትሪትመንቱ ነው እንዴት አያችሁ? እኔ የምትፈልገውን ነገር ሁሉ አረግላለሁ የምትፈልገውን ሩት አባት ኖር እኮ ጥሩ ነበረ። እግዚአብሔር ይሄ ፍቅር ከት ይገኛል ብላችሁ ግን ይሄ ልጅ የልጅ አባት ምናምን ለምን ሌሎቹን ዙር ዙር ብለሽ አታይም? በነገራችን እንደ ዛው ከተደረደሩት አብዛኞቹ ያው እንደዚህ አይነት ሪሌሽንሺፕ ያላቸው አይመስለኝም። እስከዛሬ ድረስ እኔም በማውቀው ሚዲያ ላይም ባላቸው ሂስትሪ ህይወት እንዳላቸው አላቅምና ከአንዳቸው ጋር እንደው ከአቤል ጋር ብትሆኝ የመሬን ነው እና ይህ ሁሉ ነገር እንደ ቀልድ በሚደረጉ ነገሮች እንደመጣ ታውቃላችሁ አይደል? ወደ ቁም ነገሩን እንመለስ ማለት ነው። ይህ ሁሉ ነገር የመጣው እንደ ቀልድ በተጀመሩ እንደ ቀልድ በሚታዩ ነገሮች ናቸው እና ከዚህ ነገር ጀርባ ደግሞ ብሩክና አቤል ያላቸው ነገር ብታውቁ ማለት ነው። ቆይ እሱ ብታውቁ እነዚህ ልጆች ያላቸው ነገር። እኔ ግን አንዳንዴ ወዳጅ የሚመስሉ ጠላቶች በጣም ብዙ እንደሆኑ ነው ልረዳ የቻልኩት ማለት ነው። የምሬ ነው። አንዳንዴ ወዳጅ ናቸው ብለን አጠገባችን የምናደርጋቸው ሰዎች ምን ያክል ህይወታችንን ሊያመሰቃቅሉ የሚችሉ ሰዎች እንደሆኑ ብናውቅ ከጠላቶቻችን ይልቅ አጠገባችን ያሉ ሰዎች ላይ ጥንቃቄ እናደርጋለን እና እችን ልጅ ወደ ህይወቱ ከማምጣት ጀምሮ በደንብ እንዲቀራረቡ ፕሮግራሞችን እያዘጋጁ የሆኑ የሆኑ ነገሮችን እያደረጉ ምናምን ሲያቀራረባቸው እየነበሩ ማለት ነው። ሌሎቹ እንዳሉ የሆኑእና ከብሩክና ከአቤል በላይ መሪ ተዋናይ ለዚህ ነገር መበጥበጥ፣ ለዚህ ነገር እዚህ ደረጃ መድረስ ከነዚህ ሁለት ልጆች በላይ ተጠያቂ ሊሆን የሚችል ሰው የለም። በባለፈው ራሱ ቀድማ የነገረችው ለነሱ ነው፣ አብርሽን እንደምታፈቅረው ከዛ ዝግጅት አዘጋጅተው ነገሮችን አመቻችተው አመቻምቸው ምናምን ማለት ነው። አብረሾላ ጥሎ ሌት ሲል እንዴንወጠ ለምትወጣው አይገርምም። ታፈቅራት አለ። ትወዳታለህ፣ ትወዳታለህ። የአቤል ይለያል፣ የአቤል ይለያል። ኧረ አንተ ትለያለህ። እግዚአብሔርን በግድ ነው የምታፈቅራት። ወደድክም ጠላህም ጥያቄዋን ትቀበላለህ። እሺ ማለት አለብህ እና ይህንን ነገር በደንብ ልብ ብላችሁ ስታዩ አቤል የሆነ ሩታን ሊበቀልበት የፈለገ ነገር ያለ ነው የሚመስለኝ። ምን አድርጋው ይሁን፣ በምን አይነት መንገድ አስከፍታው ይሁን አላቅም፣ ግን ይህንን ነገር እየተጠቀመ ያለው ሩታን ለመጉዳት ይመስለኛል። ግን ብሩክ ደግሞ ለእያንዳንዱ ነገር መፈጠር ከሄርሜላ ጋር በደንብ ኮሚኒኬት እያደረጉ ምናምን ብዙ ነገሮችን እያደረጉ ያሉት ብሩክ፣ ሄርሜላ እና አቤል ናቸው የዚህ ነገር ዋነኛ ተዋናዮቹ የአብርሽ ደግሞ ትልቁ ድክመት እነሱ በሚሉት መንገድ መሄዱ ማለት ነው። እንዶ ትክክለኛ ስንት ጓደኞች አሉ አይደል? እንደ አንዳንዴ እኮ የማይሆን ቦታ ለእኛ ሕይወት የማይበጅ ቦታ ላይ መዋል ራሱ በጣም ነው በሕይወታችን ዋጋ የሚያስከፍለን፣ እና አሁን ምንም ዋጋ እየከፈልክ እንደሆነ አይሰማኝም እኔ አብርሃም። ከተወሰኑ ጊዜያቶች በኋላ ግን የምትከፍለው ዋጋ አጠይቀኝ። ከዚህ ነገር እኮ ትወጣለህ አሁን ከተያዝክበት ከታሰርክበት ነገር ሁሉ ትወጣና ህይወትን ለማስተካከል የምትሯሯጥበት ወደ ቤት አይን የሚመለስበት ትክክለኛ የሆነ ሰዓት ይመጣል። ግን የዛን ጊዜ ደግሞ አሁን ላይ እነዚህ ወዳጅ መስሎ ያሉ ሰዎች የምር ማለት ነው አሁን በወዳጅነት መልክ ነው እያጠቁ ያሉት ማለት ነው። የዛኔ የምር ድንጋዩ መወራወር ይጀምራሉ። የምር ያንተን ህይወትን ለማበላሸት በግላጭ ማክሳቸውን ወይም የለበሱትን ማክስ አውልቀው በግላጭ ይመጣሉና የዛኔ ደግሞ ፈተና በእጅጉ ይበዛልና በጣም ጥንቃቄ ማድረግ አለብህ። እንደዛ እንደሆነ ይሰማኛል። ግን የሄርሜላን ትሪትመንት ስናየው ምናምን ማለት ነው አብርሽ ወደ ሩታ የሚመለስ እየመሰለኝ አይደለም። ቤተሰብ እንዴት እንዴት ነው ትሪት የምታደርገው? እንዴት እንዴት ነው የምታሻሻው? እንዴት እንዴት ነው የምትጨነቅለት? እንዴ ወገንታት እንዲ ይቻላል? እንዲ ይቻላል? እንዲ ቆይ፣ እንዲ የኔ እውነቴን እኮ እንዴት ምትባረክ ነው አብርሽ ቆይ ያዩ ሁሉ ይውደድ ተብለ ነው እንዴ የተመረቀው? ለማንኛውም ግን ማለት ነው ሄርሜላ በቀላሉ እንደማትለቀው በቂ ማሳያ ነው። እንደዛ ወድቆ በአንቺ ምክንያት ነው የወደቅኩት እንኳን እያለ ከሱ አጠገብ ልትሸሽ አልቻለችም። እና አንደኛ በጣም ረቀቅ ያለ ታክቲክ በመጠቀም ከዛ ውጭ ደግሞ በጣም ኦቨር የሆነ ፍቅር በመስጠት እችልጅ ልጁን ድንዝዝ እያደረገችው ነው። ጣቱ ላይ ካለው መተት በተጨማሪ ማለት ነው። ለማንኛውም ያው በመግቤ እንዳልኳችሁ ጋሽዬ እዚህ ጉዳይ ውስጥ መግባታቸውን ሰምቻለኝ። እንግዲህ ከጋሽዬ ትወጣለህ ብ እንደኔ አላስብም። ነገሮችን ማስተካከል እንዳለብ ይሰማኛል ማለት ነው። ብቻ እስኪ የሚፈጠሩትን ነገሮች አብረን ለማየት እንሞክራለን። ምሽት ላይ የሚለቀቅ ቪዲዮ ይኖራሉ ብዬ ወይም በዛ ቪዲዮ ሆናል፣ ወርዳቸዋለው ይመቻቸው።